ተጫዋች ገራገርና ቀልደዋቂ ነው። የሐረሪን ባህልና ወግ በሙዚቃ ያስተዋወቀ፣ ለመላው ኢትዮጵያንም ያደረሰ፣ በልዩ ልዩ ሙዚቃዎቹ የተወደደ ስለ ሀገሩ ያለውን ፍቅር በተደጋጋሚ የገለጸ፣ ለኢትዮጵያ አንድነት መዋደድ ፍቅርን አብዝቶ የሚመኝ ፈጣሪውንም አመስጋኝ የ1990ዎቹ ድምቀትና እውቅ ድምፃዊ ቃቂ ተስፋዬ ከሰሞኑ ታዲያ በአንድ ቃለመጠይቅ ላይ በተናገረው ነገር ምክንያት ከባድ የሚባል አስቸኳይ ማስጠንቀቂያ ተልኮበታል። ለመሆኑ ማስጠንቀቂያው ምንድነው? ማንስ ላከው። በማስጠንቀቂያው ምክንያት ቃቂ ምን ሊደርስበት ይችላል? ማስጠንቀቂያው እንዲላክ ያደረገው መነሻ ነጥብስ ምንድን ነው? እሱ በቃለ መጠይቁ ላይ ምን አይነት ሀሳቦችን አንስቶ ይሆን? ሁሉንም በዝርዝር እንመለከተዋለን። ሰላም እንደምን አላችሁ! የተወደዳችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርበ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃችኋለን። በዛሬው ዝግጅታችን ለድምፃዊ ቃቂ ተስፋዬ የተላከውን ማስጠንቀቂያ መነሻ አድርገን ቃቂ ከልጅነት እስከ እውቀት ምን ደረጃ ላይ እንደደረሰና ያሳለፋቸው የህይወት መስመሮች እንዲሁም ምስጢሮች ምን ይመስላሉ የሚለውን ወደ እናንተ እናደርሳለን። አብራችሁን እስከ መጨረሻው ድረስ ከእኛ ጋር እንደትቆዩ ጋበዝን። ወደ ዝግጅቱ እንሻገር። ድምፃዊ ቃቂ ተስፋዬ ተወልዶ ያደገው የፍቅር መናገሻ ከሆነችው ሐረር ከተማ ነው። የድምፃዊው አስተዳደግ እጅግ ደስ የሚያሰኝ ብዙ ፍቅር፣ ብዙ መተሳሰብ የሚታይበት የማይረሱ ጊዜያት ያለፉበት እንደነበር በተለያዩ ቃለ መጠይቆች ሲናገር ተስተውሏል። ሐረር ፍቅር የሚፈልቅባት ከተማ እንደመሆኗ ከአብሮ አደጎቹ፣ ከጎረቤቶቹ፣ ከታላላቆቹና ከመንደሩ ሰዎች ጋር መዋደድን ሲቀዳ ነበር ያደገው። የድምፃዊው እናት የእስልምና እምነት ተከታይ ሲሆኑ አባቱ አቶ ተስፋዬ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነበሩም። ይህ ሃይማኖታዊ ልዩነት ሳይገድባቸው ልጃቸውንም በሚገባ ያሳድጉ እንደነበር ይናገራል። ቃቂም ከጀጎል ግንብ መግቢያ በሮች መካከል በአንዱ ይኖሩ ከነበሩት ቤተሰቦቹ የተገኘው ቃቂ እንደ ልጅ ሲያጠፋ ከእናትና ከአባቱ ተሻግሮ ጎረቤት እየቀጣው ነበር ያደገው። ይህም የአካባቢው ሰዎች የነበራቸውን የእርስ በርስ ግንኙነትና ቅርበታቸው ጠንከር ያለመሆኑም ጎረቤት ከራሱ ልጅ አልፎም በመንደሩ ልጅ ጭምር መብት ያለው መሆኑንም የሚያመላክት ነው። ድምፃዊ ቃቂ ተስፋዬ ሕይወቱን ለመለወጥ የነበረው ህልም ገና በልጅነቱ የጀመረ ነበረ። ሩቅ አሳቢ ለቤተሰቡ ደራሽን መሆን የሚመኝ ነበር። በያኔው የታዳጊነት ዘመኑ ለወደፊት ሕይወቴ ይጠቅመኛል ብሎ ያስበውን ትምህርት መማር ጀመረም። በመጨረሻም የእንጨት ስራ ሙያን ለመማር ሲል ከሐረር ተነስቶ ወደ አዲስ አበባ ከተማ ገባ። የመጣበትን የሙያ ትምህርት መማር ጀመረ። በዚህ መሃል ግን የተለያዩ እውቅ ድምፃውያን ጋር በአንዳንድ አጋጣሚዎች እየተገናኘ ስለ ችሎታው ከእንጨት ሙያው በተጨማሪም ስላለው የሙዚቃ ፍላጎቱ የሚያጫውታቸው ነበር። ሙያውን እንደጀመረ ትምህርቱን ተምሮ አጠናቀቀም። በዚያው በተመረቀበት ሙያም አነስተኛ ሂሳብ እየተከፈለው ስራ መስራት ጀመረ። በወቅቱ ስራው እንደጠበቀው ስላልነበረ እጅግ አሰልች ሆነበት። ከሁሉ በላይ ሙያዊ የሆነውን ነገር ስጠብቅ እንጨት ሸክም ያሰሩኝ ስለነበር እጅግ ከብዶ ነበር ሲል ይናገራል ቃቂም በስራው መሀል ታዲያም ሳያስበው ያንጎራጉራል። በመንገድ ሲያልፍ በየሙዚቃ ቤቱ የሚሰማቸውን ዘፈኖች መልሶ ስራው ቦታ ላይ ሲደርስ ያንጎራጉራቸዋል። ያኔ አሰሪው ደስተኛ አልነበሩም። ዝም ጭጭ ብሎ ስራውን እንዲሰራ ነበር የሚፈልጉት። ነገር ግን ከውስጥ ያለ ፍላጎት ነውና ሊያስቆሙት አልቻሉም ነበር። በተለያዩ አጋጣሚዎች የሚያውቀው ተወዳጁ ድምፃዊ ኢዮብ መኮንን ግዴላችሁም፣ ይሄ ልጅ ጎበዝ ነው፣ ሞክሩት እስኪ ብሎ ከሙዚቃ ባለሙያዎች ጋር አስተዋወቀው። ከዚህ በተጨማሪ በአንድ መናፈሻ ውስጥ የሙዚቃ ባንድ አስተባባሪ የነበረው ድምጻዊ ታደለ ገመቹ እንዲሁም ከስንት አንዴ እድል እየሰጠው በልዩ ልዩ መድረኮች ላይ ችሎታውን ማሳየት ጀመረም። አንድ ቀን በርካታ ታዳሚዎች ባሉበት ሙዚቃ እያቀረበ ሁሉም ታዳሚ ጸጥ ረጭ ብሎ በትኩረት ያዳምጠው ነበር። ያኔ ቃቂ እጅጉ እንደነገጠ የተሳሳተው ስህተት እንዳለ ተሰማው። ተመልካችን ያስቀየመ መስሎትን ፈራም። ስራውን አቅርቦ እንደጨረሰ ከመድረክ ጀርባ እንደተመለሰ ባልደረቦቹ ጠየቃቸው። እነሱም ተመልካች እጅግ ደስ እንዳለውና እንደወደደው ተመስጦም የሰማው እንደነበረም ነገሩት። ያኔ የነበረኝ ደስታ ልዩ ነበር ሲልም ይገልጻል። በ1993 ዓ.ም ምረት በቋሚነት የሚሰራበትን እድል አገኘና ስራውን ከእንጨት ባለሙያነት ወደ ድምፃዊነት አሸጋገረ። ያኔ ያገኘው የነበረው ክፍያ አናሳ ስለነበረ ሕይወቱን ለመግፋት መግፋት ይቸገር ነበር። በወቅቱ እውቅ የነበሩ ባለሙያዎች እያገዙት በጠባብ ክፍል በአንዲት ቀጭን ፍራሽ ላይ እየተኛም ብርድና ዝናብም እየተፈራረቁበት ስራውን አስቀጠለም። ከዕለት ወደ ዕለት በምሽት ክበቦች ሲያቀርብ እየተወደደ በተመልካቾች እየተለመደ ሲመጣ ብዙ ሽልማቶችን ማግኘት ጀመረም። ያስደነገጠኝ ነገር ልንገራችሁ ይላል ቃቂ። አንድ ቀን ምሽት ሙዚቃ ሳቀርብ ብዙ ሰዎች እየተነሱ ሽልማት በሽልማት አደረጉኝ። ወደ እስኪያብጥ ድረስ ሸሚዝ የሞላ ኪስ የተለጠጠ ጨርሸ ከገባ በኋላ እያወጣው ስመለከት አምስት ብር አስር ብር እና አንድ ብር በብዛት ታጭቀው አገኘኋቸው ስቆጥር ሰባት መቶ ብር ሞላ ያን ያክል ብር አግኝቼ ስለማላውቅ የነበረኝ ደስታ ከፍ ያለ ነበር በማለት ደስታውን ያስታውሳል በመቀጠል አማላይ ጊዳይ ሻሙናና መሰል ተወዳጅ ሙዚቃ ሥራዎችን ይዞን በመምጣት በመላው ኢትዮጵያን ዘንድ እውቅናን ማግኘት ቻለም ድምፃዊ ቃቂ ተስፋዬ ከሰሞኑ ታዲያ በአንድ ዩቲዩብ ቻናል ላይ በመቅረብ ስለ አስተዳደጉ፣ ስለ ህይወቱና ስለ ሙዚቃ ስራዎቹ የሚዳስስ ቆይታ አድርጎ ነበረም። ይህ ቃለ መጠይቁ ግን በተለያዩ ማህበራዊ ሚዲያዎች ላይ የሚታወቀው መንሱር ጀማል ጋር ያቃቃረው ይመስላል። ከመቀያየም አልፎ ከባድ ማስጠንቀቂያም ጭምር የተላከበት ሆኖ ተመልክተናል። ነገሩ ምንድነው? እንመለከተዋለን ከመንሱር ጀማል ተነስቶ ለድምፃዊ ቃቂ ተስፋዬ በፍትሐ ብሔር ህግ ቁጥር 1772 ና 1773 መሰረት የተሰጠ የጽሁፍ ማስጠንቀቂያ ይላል መረጃው መንሱር በጽሁፍ ማስጠንቀቂያው ላይ እንዲህ ብሎ ይጀምራል ይህንን የጽሁፍ ማስጠንቀቂያ ለመጻፍ ያስገደደኝ ምክንያት እኔ ማስጠንቀቂያ ሰጪና እርስዎ ምንም የሚያገናኘን ከውልም ሆነ ከህግ የመነጨ ግንኙነት ባይኖረንም አሁን ላይ በትክክል በማላስታውሰው ቀን ከሶስት ዓመት በፊት ቢሮ በመምጣት ድጋፍና እርዳታ ጠይቀኸኝ ፈቃደኛ ያለመሆኔን ገልጬም ከተለያየን ከዓመታት በኋላ ታዲያ አሁን አይቤክስ ሚዲያ በተሰኘ የዩቲዩብ ቻናል ሚያዝያ 18 ቀን 2017 ዓ ም በመቅረብ መንሱር ጀማል ባለሀብት አይደለም፣ ቲክቶከር ነው፣ እኔን የምትረዱኝ ባለሀብቶች መንሱርንም እርዱትና መሰል ቃላቶችን በመጠቀም የሐሴት ሐሜትና ስም ማጥፋት አድርሰህብኛል፣ በማለት በማስጠንቀቂያ መግቢያው ላይ አስቀምጧል። ማስጠንቀቂያው ጽሑፉ ይቀጥልና ይህ ድርጊትህ ሆን ተብሎ እኔ ያለኝን መልካም ስም ዝናይን እንድንጠቅ ከኔ ጋር የሚሰሩ የንግድ ሰዎች በኔ ላይ እምነት እንዳይኖራቸው ሳልቸገር እርዱኝ በማለት በወንጀልና በፍታ ብሔር ሊያስጠይቅ የሚችል ተግባር ፈጽምህብኛል ሲል መንሱር ይቀጥላል። ታዲያም ይህ ድርጊትህ ጥፋት መሆኑን በማወቅ ቀደም ሲል በቀረብክበት በአይቤክስ ሚዲያ ላይ በመቅረብ ለተናገርካቸው ለእያንዳንዱ ንግግሮችህ ይህ ማስጠንቀቂያ በእጅህ ወይም በስምህ በተመዘገበው ሲምካርድ በተከፈተ ቴሌግራም ወይም ዋትሳፕ በደረሰ በ24 ሰዓታት ውስጥ ይፋዊ ይቅርታ እንድጠይቀኝና ይህ ካልሆነ ግን በሀገሪቱ ሕግ መሰረት በፍትሃ ብሔርና በወንጀል ስልጣን ባለው አካል በማቅረብ በሕግ እንደምጠይቅህ እያሳወኩኝ ይህንን ማስጠንቀቂያም ሰጥቻለሁ፣ በማለት በማኅበራዊ ሚዲያ ላይ የምናውቀው መንሱር ጀማል ለድምፃዊ ቃቂ ተስፋዬም የማስጠንቀቂያ መልእክቱን አድርሷል። ማስጠንቀቂያው እጅግ አስቸኳይ ና በ24 ሰዓት ውስጥ ይቅርታ ሊጠይቅበት የሚገባ ነው በማለትም ነው አክሎ የገለጸው ይህንን አስቸኳይ የማስጠንቀቂያ መልእክት እነ ፋስት መረጃ ጉርሻ ገጽና ሌሎች ማህበራዊ ሚዲያ ላይ የሚንቀሳቀሱ ገጾች አስፍረው ታገኝተነዋል ይህም ጉዳዩ አነጋጋሪ ሆኗል በርካቶችም የተለያዩ ሀሳብና አስተያየቶችን እየሰጡ ይገኛሉ አንዳንዶቹ ከቃቂ ጎን የቆሙ ናቸው ሌላኞቹ ደግሞ መንሱር ትክክል ነው የሚሉም አሉ ነገሩ መጨረሻው ምን ይሆን ቃቂስ ምላሽ ይሰጥ ይሆን ወይም ደግሞ ይቅርታን ለመንሱር ያደርስ ይሆን የምንመለከተው ይሆናል ቃቂስ ይቅርታ ባይጠይቅ መንሱር እንዳለው ወደ ህግ በመውሰድ ክስ ይመሰርትበት ይሆን የሚለው የብዙዎች ጥያቄ ሆኗል የዚህን ውጤት ደግሞ ከሰሞኑ የምንመለከተው ጉዳይ እንደሚሆን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 የህይወት ጉዞዎችና ሚስጢሮችን በሚገባ በመዳሰስ ወደ እናንተ ለማቅረብ ሞክረናል። እናንተ ውድ ተመልካቾች ከዛሬው ዝግጅታችን በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። ጎራ ስቱዲዮ እንዲህ ያሉ መረጃዎች እንድታገኙበት ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ለወዳጆቻችሁ መረጃውን ሼር በማድረግም ልታጋሯቸው ትችላላችሁ። በሚቀጥለው ጊዜ በሌሎች መሰናዶች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።